አሰላሙ አለይኩም ወራህመቱላሂ በረካቱሁ። ወደ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እንዴት ተገረማችሁ? ስራ፣ ጤና ሁሉ ሰላም ነው። ከኛ ጋር አልሐምዱሊላህ አለንላችሁ። እንዴት ናችሁ? ምን አዲስ ምን አሮጌ ያላችሁ እ ጠፍተን ከርመናል ማለት ነው። እ እኔ እና ስለው አንድም ብለን እንደገና ትዝ ሲለን ምናምን ነው ብቅ የምንለው እና አይደል እሱ ያው ዛሬ ብቅ ብለናል ማለት ነው። ይ እንዴት ናችሁ? ባያሌው በእጅጉ ነው የሚባለው። የሰራዋ ፀጉር ሁልጊዜ እምልላችሁ ነበረ መሰላችሁ። ያው እንግዲህ ባለፈው መጨረሻ ላይ የሰራሁት ቪዲዮ ወርዳችሁብኝ ያገኘሁት እኔ ታውቃላችሁ። ቶቶ አገባቆላይም ማለት ነው አንተ ቪዲዮ አለኝ ቀን ደቂቃ ወጡት ነው እንጂ ስልክም ለመጎርጎር ጊዜ የለኝም ማለት ነው። ልክ ድሮ ልሙትብህ ባልኩበት ልክ ማለት ነው። አሁን የትም ጥየው በቃ ተፈልጎ ነው የሚገኘው ስልኩ ራሱ ማለት ነው። ተፈልግ ሰለዋ ስታጭ ቆነቁን ቆይታ አንዱ ስርፋ ተጥለዋለይ ተደውሎ በስንት ጉድ። ብዙዎቹ እንደውም አንገትሽ ላይ እንሰርልሽ እንደው ወይስ ሰለዋን ጠቅጠቅ አድርገን በሰለዋ እንደውል እያሉኝ ነው ማለት ነው። ያው ከሰለዋ አትለይም ብለው ነው እና ስልክ ጋር ተራርቂያለሁኝ። ያው ኮመንታችሁን ዘግቼ ያነበብኩት ማለት ነው። ለምን ኑሮ ውድነት አወራሽን ለራስሽ እየኖርሽ አይነት ነገር ነው ያላችሁት። እና እና ምን አስጨነቃችሁ? ኔ የዋሆች አይ አንዳንድ ጊዜ ኮንዶ በቃ አረብ ሀገር ያንሌለ ሴቶ የዋህ ናችሁ። አይ ሁላችንም የዋህንን በአረብ ሀገር የነካን ሰዎች ብዙ ጊዜ በተለይ እዛው ስንሆን የዋህነት ያጠቃናልና እና እኔ ስለ ኑሮ ችግር ስለ ችግር ስከረክር ስቆረቆር በል ምን አገባችሁ? እናንተ እኔ እናንተን ማማ እኔ እናንተን አላኖራችሁ። ራሳችሁን የምታኖሩት ራሳችሁ ናችሁ። ስለዚህ የኔን ችግር መከርከር እናንተ ጋር ምን አገናኘው? እምብዛ ቢጠና ያው ለጠቅላላ እውቀት ብትወስዱት አይከፋፍታይ አይበላማ ብታቁት እ ያለውን አኋል ብታቁት አይከፋም እንጂ ወላኪን ሰው አለ ብላችሁ በዛ ልክ ቴንሽን መሆን ስላችሁ መረበሽ ምናምን አያስፈልግም። እውነት ለመናገር እኔም ነበርኩኝ መጀመሪያ ግን እኔ ቪዲዮውን የሰራሁት ለእናንተ ችግር ለመከርከር ፈልጌ አደለም። እኔ እንደውም እፈራለሁ ሁላ መጨረሻ ላይ እኮ ነግሬያችሁ ነበር። ያው ቪዲዮውን ጀምራችሁ ስለምታዩት ጨርሳችሁ ስለማታዩት፣ ለዛ ነው እንጂ እናንተን ለማስፈራራት አይደለም። ያለውን ነባራዊ ሁኔታ ልንገራችሁ ብዬ ነው ሆን ያልኳችሁእና ከስንት አንድ ናቸው የተረዳችሁ ቪዲዮን፣ ያልጨርሳችሁ እርግጥ ነው አትረዱትም ማለት ነው። ያው እኔ በቃ ያለውን ሁኔታ ነው ያወራሁት። ወንድሞቻችን ወደው አይደለም በባህር እየሄዱ የሚሞቱት በቃ የሚሰደዱት ምናምን እሱን ነገር በቃ እንደውም ወንድሞቻችን የሚያግዝ ነገር የሚገድፍ ነገር ነው የተናገርኩት። ያው እንግዲህ ወደዛ አልወሰዳችሁትም እኔም ስለነበርኩበት ግን ያው ብትገላ ብትገላመጡም ብትሳደቡም አልከፋኝም ማለት ነው። ለምን ብትሉ እኔም ነበርኩት እዚያ መተው። በቃ ስለችግር ሲያወሩ አልወድም በቃ አልወድም። እውነት ነው፣ ማንም እንደማያኖረኝ አውቃለሁ። እኔ ራሴን ርካሽ ሆነ ውድ ሆነ ራሴን ማኖር የምችለው እኔና እኔ ብቻ ነኝ። ወላኪን ሲወራ ደስ አይላችሁም፣ የሆነ ሽብር ይፈጥራል። እና እሱ ጋር ይቅርታ እንግዲህ። መጣ ባሰልዋ እቺ ስቁብሻ ላንች ክፍት ፎንት ከፍታለሁ እና ያው እንደዛ ግን አተረበሹ እኔም ስለነበርኩበት አላዋራምም፣ ሲጀምር ማለት ነው። ያው ልክ እንዳልኳቸው ላልደግመው እና ያለውን ነባሪ ሁኔታ ለመናገር ፈልጌ እንጂ እናንተን ለማስፈራራት ፈልጌ አይደለም ማለት ነው የምነግራችሁ። ነገር ግን ያማሌህ ምን አሸበራችሁ? ምን አስጨነቃችሁ? ራሳችሁ የምታኖሩት ራሳችሁ እስከሆናችሁ ድረስ ተወደደ ረከሰ ምን ማንም ሰው እንደኖረ እንደኖረው ትኖራላችሁ። አላህ ካናዘነልን በስተቀር የኢትዮጵያ ኑሮ እንደሆነ ምናልባትም ከዓመት በኋላ ብትመጡ አምና ኑሮ ርካሽ ነበር ልትሞላ ትችላላችሁ። ያለው ሀቂቃውን ነው የምነግራችሁ። ለምን ጨምርበት አላችሁ ተናገርኩኝ። ርካሽም ሆነ ውድም ራሳችሁ እስካኖራችሁ ድረስ ማንም ቢለፈልፍ እንትን መረበሽ ውስጥ መግባት የለባችሁም። እሱ እንዳለ ነው፣ ግን ለጠቅላላ እውቀት ውሰዱት። ያለው ሁኔታ ማወቃችሁ አይከፋም። እዚህ ሲመጡ አትደናገጡ ማለት ነው። እኔ ስመጣ የዛሬ ሶስት ዓመት ሶስት ዓመት ጥቅምት ብለሽ ሶስት ዓመት ሊሆን ነው ነገሩ። ጥቅምት ገና ነው መሰለኝ። አራት ወር ነው አምስት ወር ይቀረዋል። ከአምስት ወር በላይ ያው ዓመት ተኩል ሁለት ዓመት ተኩል አልፎኛል። እና ያኔ ስመጣ ያው ኑሮ ውድ ነው ኑሮ ውድ ነው ኑሮ ውድ ነው ሲባል እሰማለሁ። በቃ ሁሉም ሰው እንደዚህ ነው የሚከረክረው። ያው ካሉበት ሁኔታ እየጨመረ እየጨመረ እየጨመረ ስለመጣ እንጂ ዛሬ ላይ ቢሆኑ ያንን ርካሽ ነው ነበር ማለት ነው እና የዛሬ እንግዲህ ሁለት ዓመት ተኩል ብያችኋለሁ። ስመጣ ያው እየፈራሁ በቃ መምጣት ስላለብኝ ብቻ ነው የመጣሁ። ወላሂ ነው የምላችሁ፣ በጣም ነው የሚያስፈራው ሐቂቃ እና ስመጣ ያው ይከብዳል። ስንመጣ አዲስ እኮ ነው። በቃ ብር ለማውጣት እጄ እንቀጠቀጣ አላልኳችሁ። ወላይ ነው መላችሁ በቃ ላልባሌ ወላይ ሱሱ ላልባሌ ነገር ማውጣት አልፈልግም። በቃ በጣም ፎርሳያ ብር ሞልቶ እንደት እንደምፈራ ብር ማውጣት በጣም በቃ ትፈራላችሁ። በቃ ያኔ እኮ ደህና ነው። አሁን ላይ አሁን ላይ ሳስበው ያኔ ኑሮ ደህና ነበረ፣ ታቃላችሁ። እፍዳ ውብስ እንጂ ያኔ እኔ ስመጣ ጤፍ ኩንታል ጤፍ ስድስት ሺህ ብር ነበረ። ከሶስት ሺህ ብር ተንስቶ ነው ብለዋል። ስድስት ሺህ ብር ነበረ። በርበሬ ስንት ነበር? በአለ ሁለት መቶ አካባቢ ሁለት መቶ ውስጥ ሶስት መቶ ውስጥ ነበረ አንድ ኪሎ። አሁን ላይ ያለው ልዩነት ይሁት። አሁን ጤፍ ከስድስት ሺህ ብር እስከ ነው ከአስራ ሁለት ሺህ ብር እስከ አስራ አራት ሺህ ብር ነው ጤፍ አሁን የምታገኙት ኩንታል ማለት ነው። በዚህ ሂሳብ ማለት ነው። በርበሬ ሰባት መቶ ብር ነው አሁን፣ አንድ ኪሎ አሁንም። ደግሞ እየከረከርሽብን ነው እንዳትሉኝ፣ እኔ ያለው ሁኔታ የተዋቁት ለማለት ያክል ነው። እንደገና ደግሞ ዘይት ሰባት መቶ ብር ሰባት ከሀምሳ ምናምን ነበር። አንድ ሺህ ብር ሲገባ ሲገባ ተብሎ ነበር ማለት ነው። ነፍስ እያወቀች ነው መሰል በቃ ሰልዋነኝ ረባሽኝ ያለው ቤት ምን እንደው አላማው፣ አታውቁም በቃ እንዲህ ስንጨቃጨቅ ነው የምንለው እና አንድ ሺህ ብር ሲገባ ሲገባ ኦ እየተባለ ማለት ነው። አሁን ላይ ግን ስንት ነው? 15 15 50 ማለት ነው ማለት እና ይሄ ነው ያለው ሁኔታ እና ያኔም ሆነ ያኔ አሁን ብር በጀ እያለ የምንቀጠቀጠው ማለት ነው። አሁን ላይ ግን በቃ ምንም አይመስለኝም። በቃ እንደ ሰው ሲጨምር ጨመረ እላለሁኝ። የሚቀንስ የለም ጨመረ እያልን እኩል ሰው ጋር ጨመረ ጨመረ እያልን ምን ሰው ጋር እኩል እየኖርን ነው ማለት ነው። በባዶ ያኔ ብር እያለ ብያችኋለሁ። አሁን በባዶ ዝም ብለን እንደማንኛውም ሰው እየኖርን ነው፣ እና ልላችሁ ፈልጌ ነው። ዝም ብላችሁ ተለምዱታላችሁ። ኑሮ ውድ ሆነ ረካሽ ሆነ የምታኖሩት ራሳችሁን እራሳችሁ ናቸው። ሲጀመርም ይለመዳል። ያኔ እኔ በፖርሳ መአብር ይዤ እንቀጠቀጥ ነበር ለማውጣት ብያቸዋለሁ። አሁን ሁለት መቶ ብር ኖረኝ ወረኝ ኪስዬ ሦስት መቶ ብርም ምንም አይገርመኝም ይወጣሉ። ሁለት መቶ ሦስት መቶ በፖርሳ ያኖረው ማለት ነው። ያው የባጃጅ ወሩት እንደው ባጃጅ ሰው ላይ ማቀራውንም ባገኝ የባጃጅ ለመክፈል አልንቀጠቀጥም ማለት ነው። ምክንያቱም ምንድን ነው ካላችሁኝ ኖሮ ሳይሆን ለምርኩት ስለዚህ እንደ ማንኛውም ማህበረሰብ መቼም እናንተም፣ እንጀራ በወጥ የሚበሉት ወርቅ የሚበላ ያለ እንዴ? መታችሁ ማንኛውም ሰው መኖር ትችላላችሁ። ሲጀመርም ይለመዳል፣ በቃ ይለመዳል። እዚህ የኖሩትን መጨረሽ ምንም አይመስላችሁ። ወላሂ ነው የምላችሁ። ያው ተወደደ፣ ተወደደ ሮሮ ሲመታ ነው ምታዩ ገበያ ላይ ምናምን። በተለይ ብስሚላ፣ እንደው ህዝቡ እየየ ሲል ነው የምትሰማው። እቤት ግን ሱብሃንላ በረካለው። እንደገና ደግሞ በውድ መጣ አይመስላችሁም? እቤት ስትሰሩት አልሐምዱሊላ፣ ቤት በረካለው። ና አትሰቡ ብቻ ተሳክቶላችሁ ሀገር ለመግባት ያብቃችሁ እንጂ ዝም ብላችሁ አተረበሹ እንደ ማንኛውም ሰው ትኖራላችሁ። ሲቀጥል ትለምዱታላችሁ። አይለመድ ነገር የለም አለ ደግሞ ርዝቃችን ያስፋው። ሲቀጥል አስር ሚሊዮን ብር የምትዩ እና ስንት አመት እንስራ እዝሁና እርጅልሽ ምናምን ትላላችሁ። አረ እኔ እንደዚ አላልኩም። አስር ሚሊዮን ብር ይኖራችሁ አላልኩም። ወላኪን አገሩ ላይ ነጋዴ የሚሆኑ ነው። አሁን ነጋዴ ነው እንግዲህ ሀገሪቱን ብዙ ጊዜ እያንቀሳቀሳት ያለውን እስከማውቀው ድረስ እና ደግሞ ብዙ አሸፋፍ ነው፣ እንዳታሳስሩኝ እናንተ እያታስነካኩኝ። ኧረ እኔ ልኖርበት ልጅ አሳዳጊ ነኝ እና አሁን ደህና እየኖረ ያለው ነጋዴ ነው፣ ያውም ትልቅ ነጋዴ ልላችሁ ፈልጌ ነው እንዲህ በሚሊዮናት የሚንቀሳቀስ ያው ትልቅ ማለት ሀብታም የሆነ ነጋዴ ነው እንጂ ደህና እየኖረ ያለው ኢትዮጵያ። አለዛ ኑሮ ከባድ ነው። ወንድሞቻችን ወደው አይደለም ባህር የሄዱት ምናምን እና ያልኳችሁ እንጂ እንደኔ ሽሮ እየበላችሁ ለማደር አብሽ ትኖራላችሁ። ዝምብላችሁኑ ቶሎ ጮማ ቀራ እንጂ ለሀብታሞቹ በሚሌ እንደሚነግድ ትርፍ ነገር ይቀራ እንጂ ፈርድ ፈርድ እየበላችሁ ትኖራላችሁ። እድሜ ስጣችሁ ሲጨምር የሰው ልጅ ድትም ቢሆን አለርዝቁ አይኖርም በህይወት ውስጥ ካለ ድረስ እርዝቆ አይቆረጥም። የመስፋት የመጠበብ ጉዳይ ቢኖር ያላህ ስራ አለ ከጠዋት የቀደረልን ነገር እንጂ ምን አይደለም። ስለዚህ አታስቡ። ልጅን ዝም ብላችሁ ልጅን ዝም ብላችሁ ሰልዋን የምትሰራውን ስላ ዝም ብላችሁ ሮዱን ክፍት አርጋ ባላ ይታያችኋል፣ ግን እስኪ